ዘመን ጥበብ በቅ ይ ግን ሰው በቁራሽ እንጀራ ምንን ይገዛል? መንግስተ ሰማያትን ይገዛል። ቁራሽ እንጀራ እንኳን መንግስተ ሰማያት አሁን በሰው ሰው ሆኖ አንድ ክፍል ቤት ነገር ግን እግዚአብሔር ትልቁን ዋጋ በቀላሉ ሰጠን። ስለዚህ እኔ ያመና የተጠመቀ ይድናል ማለት ሳያምን ሳይጠመቅ በጎ ስራ ቢሰራ አይጠቅምም ነው አባባሉ፣ የተባለው እንጂ አባቶቻችን እኮ አሉ። አለም እዛ ማቴዎስ ወንጌል ላይ ስንማር ታስታውሳላችሁ። መንፈስ ብሱ በሳት መሰለው ሳት ተቡላዱ ሲወጣ በመጠን ነው በምን በምን ያስፋፉታል አለ። ለምሳሌ በአርባ በሰማኒያ ቀን ክርስትና በመነሳ ቅፎ አንተና አቡነ ተክለሃይማኖት ለውጥ የላችሁም። እኔና ቅዱስ ጊዮርጊስ ለውጥ ላይኖር ይችላል። አንዲት ሴት እና አርሴማ ለውጥ ላይኖራቸው ይችላል። በአርባበሰማይነት በሚሰፋው ልጅነት ልጅነቱ የቱካሉ የሚጀምረው ያንን ልጅነት ወደ መሬት በማውረድ ላይ ተግባራዊ በማድረግ ላይ ግን አቡነ ተክለ ሲሰሩበት እኔ እናንተ ለምሳሌ ሁ ብድር ወስደን ከመንግስት አንተ በተጠ ብታባክረ ስራ ብሰራበት እኔ ሀብታ ሆና ወደ ልመና ተገባል። ስለዚህ እግዚአብሔር በመጠኑ ሰጥቷል። ያንን በምግባር ማስፋፋት የእኛ ስራ ነው ማለት መንግስተ ሰማያት መግባት ማለት። ስለዚህ በአርባ በሰማንያ ግን መንግስተ ሰማያት የመግቢያ ቁልፍ ይዟል ቁልፉን ግን የሚከፍትበት ራሱ ሂደታል እሱ በአ በአርባ ቀን ቁልፍ ተሰቶታል ማለት በእግዚአር በኩል ያለው አልቋል ማለት ነው አልቋል አይደለም በሰውየው በኩል ያለው ግን ገና ያንን ቁልፍ ካልጣሉ መግባት ይችላል ያንን ቁልፍ ጣለው ማለት ሀጢያት መስራት ወይም ደግሞ ክህደት ነው። ያችን ቁልፍ ጣላት ማለት ስለዚህ በሰማንያ ግን ቁልፍ ያን የመንግስት ቁልፍ ከተቀበለ አጥያት ካልሰራ፣ ወደ ክፋት ካልሄደ፣ እሱ ማቅያት እየሰራ እኮ ነው ችግሩ። አሁን ከተጠመቅን በኋላ እየቆሸሽ አይደለም ከተጠመቅን ከቆረን በኋላ እየቆሸሽ እንዳይገብትን የለም እኮ ጥያቄ ሆነብኝ ድነት ሂደታዊ ነው እንጂ ቅጽበታዊ አይደለም በሚለው ነው እኔ ድነታዊ ቅጽበታዊ አይደለም ነው ቅጽበታዊ ማለት ምን ማለት መሰለህ አሁን ለምሳሌ እኔ አሁን ለምሳሌ ዳቦ ሰጠው ልክ ዳቦ እንደሰጠው ከሰውነት ጋር ይበኋለ ማግኘት ማላመጥ መዋጥ ፕሮሰሱ ማለት አለበት ያ ዳቦ አይደለም